ሰላም ሰላም፣ ውድ የአይኒየ ዩቲዩብ ተከታታዮች እንደምን ቆያችሁ፣ እንደምን ሰነበታችሁ? በሌላ ቪዲዮ ተመልሻለሁ። በጣም ቆንጆ ሀላ በቡና ለቡና የሚሆን ነው። በጣም በጣም ቆንጆ ነው፣ ሞክሩት። የሚያስፈልጉን ግብአቶች ጅቡን፣ ኬሪ እና ይሄ አዚና፣ ይሄ አዚና ነው የሚያስፈልገን ማንኪያ ሾርባ ሹካ ማንኪያ ሰኪን ያስፈልገናል። እንዲሁም ዘይት ፓትራ ፓትራችንን ዘይት ቀብተነዋል። ወደ አሰራሩ እንሄዳለን ማለት ነው። እሺ ውድ ተመልካቾች በዚህ መልኩ ከፍቼዋለሁ። ጅብኬሪያችንን በዚህ መልኩ ቆራጫዋለሁ። ከአራት አንዱ ከአራት ከዛም ሊጣችንን በዚህ መልኩ ከሁለት እንቆርጠዋለን ጋር እናስቀምጣለን እንደዚህ። ከዛ በመቀጠል እንደዚህ አድርገን እንደዚህ እናደርገዋለን ማለት ነው። እንደዚህ ከዛ ሹካችንን እንደዚህ ትንሽ ዘይት አስነክተን እንዳይከፈትብን በደንብ ማለት ነው። ልክ እንደዚህ እናደርገዋለን ማለት ነው። ልክ እንደዚህ እያስነካን በዚህ መልኩ ልክ እንደዚህ አጄናው ትንሽ እንትን ብሎብኛን ቆይቻለሁ ካወጣሁት ከፍሬዘር እንሰጣለን በዚህ መልኩ ልክ እንደዚህ ማለት ነው። ሁሉንም በዚህ መልኩ እናደርጋለን፣ ሁሉንም ማለት ነው ግብአቶችን በመጠቀም ነው የምንሰራው እነዚህ። እሺ፣ ውድ ተመልካቾች፣ በዚህ መልኩ አዘጋጅቼ ጨርሻለሁኝ። በጣም ቀላል ቀላል ነው። ከዛ በመቀጠል ዝብዳ ነው ዝብዳ ነው የሚቀባው ዘይት መቀባት ይቻላል፣ ግን ዝብዳው በጣም ነው የሚያሳምረው ማለት ነው በዚህ መ እንቀበዋለን ጉዳ እና ወደ ተመልካቾች፣ ያው እኔ አዲስ ነኝ፣ አበረታቱኝ። ሼር ላይክ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አበረታቱ። ያልገባችሁ ነገር ካለ ደግሞ ጠይቁኝ፣ ኮመንት ላይ ጻፉ። መልሳለው ማለት ነው። ልክ በዚህ መልኩ እንደዚህ ከቀባን በኋላ ወደ ፍርናችን አስገብተን እናበስለዋለን። ካበሰልን በኋላ ተመልሰን እንገናኛለን። እሺ፣ ውድ ተመልካቾቼ ተመልሼ መጥቻለሁ። በዚህ መልኩ በስሎልናል። ከዛ በመቀጠል እያነሳ ይሄው ይሄው ትኩስ ስለሆነ እና ሳህን ላይ እንደዚህ ያደረግን እንደረድራለን። ከዛ እኔ ከላይ የማደርገው ኔስትላ ነው ይሄን ነው እናም፣ ደግሞ ሌላ ሶርስም አለ። የተምር ከተምር የተዘጋጀ ጣፋጭ ነው። ሁለቱን ነው የማደርገው። ተመልሰን እንገናኛለን። እሺ ውድ ተመልካቾቼ ኒስትላውን በዚህ መልኩ አድርጊያለሁ። አሁን ደግሞ ይሄንን አደርግበታለሁ። እናንተም የፈለጋችሁትን እንዲኮር ማድረግ ትችላላችሁ። ከላይ ደግሞ በቃ የተለያየ ነገሮችን ማስዋቢያ ነገሮችን መጠቀም ይቻላል። በመጨረሻ አፋጣችን በዚህ መልኩ አልቆልናል። እንዴት አያችሁት? ጣዕሙ ደግሞ አጠይቆኝ በጣም ነው የሚጥመው። ከቡና ጋር በጣም ልዩ ነው። መዳሜ በጣም ነው የምትወደው እና ተመልካቾቼ፣ ጨርሻለሁኝ። የማስተካክለው ነገር ካለ ይህን ይህን አድርጊ በሉኝ፣ ያስተካክላለሁ። ስለምትከታተሉኝ እጅግ አድርጌ በጣም አመሰግናለሁ። ሰላም ቆዩልኝ። ሀገራችንን ኢትዮጵያን ሕዝባችንን ሰላም ያደርግልን እግዚአብሔር አምላክ። ቸር ቆዩልኝ። በሌላ ቪዲዮ እስክንገናኝ ድረስ አመሰግናለሁ።